አድማጭ ተመለካቾች እንደምን አረፈዳችሁ። የሰዓቱን ትኩስ አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርስ ተዜናዎቹን በማስቀደም ጀምራለሁ። የዶክተሮች አድማና አመፅ እንደቀጠለ ነው። የመንግስት ኃይሎች በዚህ አድማ ምክንያት የመዲናዋን ሆስፒታሎች እያተራመሱ ነው። የሕክምና ባለሙያዎች ወደ እስር ቤት እየተጋዙ ነው። መንግስት የዶክተሮችን የዳቦም ጥያቄ በፖለቲካም አደብ አብሶ ለማለፍ እየሞከረ ነው። ፋኖ በጋውን ተደብቆ አራት ኪሎ ሊገባብኝ ነው ሲልም ፈሪ ምላሽ ሰጥቷል። መንግስት ከፍተኛ ድንጋጤ ውስጥ ገብቷል። የዶክተሮች አድማን ተከትሎም የአዲስ አበባ ታክሲዎችም አድማ ጠርተዋል። ወታደሩና የመንግስት ሰራተኛውም አድማ ሊያደርጉ ነው ተብለዋል። ሁሉንም በዝርዝር እንመለከተዋለን። በየሆስፒታሉ ዞረን ያለውን ሁኔታም በቪዲዮ ቀርጸናል፣ እናስመለከታችኋለን። ወደ ግንባር መረጃዎቻችን ስናልፍ የአማራ ፋኖ ኃይሎች ዛሬም በድል እንደቀጠሉ ናቸው አገዛዞ ጦሩን እያስጨረሰ ነው። ገና ከተመሰረተ ሳምንት ያልሞላው የአማራ ፋኖ ብሔራዊ ኃይል ተአምራትን እያሳየ ነው። በእነማይ ወረዳ ግሮሰሪ ውስጥ ሲዝናኑ የነበሩም የአገዛዙ የጦር መኮንኖችን ጨምሮ አብረውት የነበሩ የአገዛዙ ቅጥረኞች በቦምብ ጥቃት የእሳት ራት መሆናቸው ተነግረዋል። በሌላ የጎጃም ግንባር ነበልባሎቹም በወሰዱት እርምጃም ለአስር ሰዓት የቆየ ውጊያም የአገዛዙ ጦር መደምሰሱም ተነግረዋል። በዝርዝር እንቃኘዋል። አፋበሃ ጎንደር ላይም ታሪክ እየሰራ ነው። ብል ባሎቹ ዛሬማ ከተማን ሙሉ ለሙሉ ተቆጣጥረዋል። የአገዛዙ ካምፕም ዶግ አመድ ተደርጓል። በርካታ ቁጥር ያለው የብልጽግና ኃይል ልክ እንደደረቀ ዛፍ ቅጠልም ረግፏል። የተረፈውም እግሬ አውጪኝ ብሎም ፈርጥጧል። በዝርዝር የጎንደር ውሎን እንቃኘዋለን። ወሎም አጭዶ እየከመረ ነው። የብልጽግና ኃይል ከበባም እፈጽማለሁ ብሎም የሰራዊት ቁጥር አብዝቶ ቢመጣም ያላሰበው ዱብዳ ገጥሞታል። ይህ ብልጽግና ጦር በሸዋ ግንባርም እንደ ቅጠል ረግፏል። ዝርዝር መረጃ ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ጨምሮ ሌሎች በርከት ያሉ መረጃዎችን ወደ እናንተ ላደርስ እዚህ ተገኝቻለሁ። የሕዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁም ድለ ድል፣ ለህዝብ ልጆች ድል፣ ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች ታበረታቱ ዘንድ እንጠይቃችኋለን። በቀጥታም ውድ መርጆች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩም። በቅድሚያ የብልጽግና አምባ አምባገነን መንግስት ቀንደኛ አመጽና አድማ ቀስቃሾችን መልቀም ጀምር ያለው ሲል በይፋ አምባገነንነቱን የሚያሳይ መግለጫ ሰጠ። የብልጽግናው መንግስት በተከበረው ነጭ ጋውን ሆስፒታል እንጂ አራት ኪሎ መግባት ፈጽሞ አይቻልም ሲልም የዶክተሮችን የዳቦ ጥያቄ የፖለቲካ ጥያቄ ለማስመሰል እየሞከረ ነው። የብልጽግናው መንግስት የፋኖ ኃይሎች በዚህ ትግል ታከው አራት ኪሎ ሊገቡ ነው ሲልም የፋኖ ኃይሎችን በማያውቁት ወንጅለዋል። ከነገ ጠዋት ጀምሮም ከጽንፈኛው ቡድን ጋር አብሮ ሆስፒታሎችን የሚያውቅ ስልጣኑንና የትምህርት ማስረጃው ይሰረዛል ሲልም የብልጽግና ቡድን ማስጠንቀቂያ ሰጥቷል። በስራ ገበታው እስከ ሁለት ሰዓት ሪፖርት ያላደረገም ቅጥሮ ተሰርዞ ክፍት የስራ ቦታ ማስታወቂያም ይለጠፋል ሲሉ የብልጽግና አምባገነን መሪዎች ዶክተሮችን አስፈራርተዋል። የብልጽግና መንግስት ዶክተሮችን ወደ እስር ቤት ማጋዙንም ቀጥሎበታል። እነዚህ ሁለት በምስሉ ላይ የምትመለከቷቸው ዶክተር ሳዶር በረከትና ዶክተር ኢፋ አዱኛ የተባሉ ዶክተሮች በብልጽግና ኃይሎች ወደ እስር ቤት መጋዛቸውም ተነግረዋል። በአድማው ምክንያትም የሰው ህይወትም አልፏል። በየሆስፒታሉ የጸጥታ ኃይሎችም ተሰማርተዋል። መንግስት ከፍተኛ ድንጋጤ ውስጥም ገብቷል። ሐኪሞች ጥያቄያቸውን አጠናክረውም ቀጥለዋል። ይሁን እንጂ አገዛዙ ጥያቄውን ለማፈን ብዙም እየሰራ ይገኛል። በተለያዩ የሀገሪቷ ክፍሎች እስር የሚውሉ ሀኪሞች ቁጥራቸውም እየጨመረ ይገኛል። አክሱም ሆስፒታል በሀኪሞች አድማ ምክንያት አንድ አዛውንት ህይወታቸው እንዳለፈም እየተነገረ ይገኛል። ይህ አድማ በዚሁ የሚቀጥል ከሆነም ብዙ ታካሚዎች መሞታቸው የማይቀር ነው ሲሉም በርካቶች እየተናገሩ ነው። አገዛዙ ከሀኪሞች ጋር እልህ ውስጥ ገብቷል። ለታማሚዎቹ አስበው እንዳልሆነም ይታወቃል። ይልቁኑ ለመሳሪያ መግዣ፣ ለቤተ መንግስት ግንባታ፣ ለብልጭልጭ ፕሮጀክት የሚውለውን ገንዘብ ገንዘብ ለሐኪሞች አልከፍልም ከሚል የምነጭ ማናለብኝነት ነው። ሌላው ደግሞ የሀኪሞች ጥያቄ ከተፈታ ሌላው የመንግስት ሰራተኛ ለምሳሌ መምህራን ጥያቄ በእንጥልጥል ላይ ያለ ነው። የፖሊስ ወታደሮም ወዘተ ጥያቄም ሊከታተል ይችላል። ስለዚህ ብልጽግና ከፍተኛ ድንጋጤ ውስጥ ገብተዋል። የእነዚህን ሁሉ ጥያቄዎች ብልጽግና የመፍታት ፍላጎትም አቅሙም የለውም። ብልጽግና የመረጠው ከሻቢያ ከወያኔ ከፋኖ ከኦኤል ኤ ጋር በማገናኘት በሐኪሞች ጥያቄ የተከልለው ጽንፈኛ ኃይሎች ፍላጎታቸውን ለማሳካት እየሰሩ መሆናቸውን ደርሰንበታል በማለት ሐኪሞችን በጽንፈኝነት መፈረጅ ነው። ፍትሐዊ የሆነውን የሐኪሞች ጥያቄ በጥንቃቄም ሊያዝ ይገባዋል። ብልጽግና ሆነ ብሎም የሐኪሞችን ጥያቄ ለመጥለፍም እየሞከረ ነው። በአማራ ክልል የመከላከያ ሰራዊት አባላት ቆስለው የሚያክማቸውም ጠፍተዋል። የፋኖ ኃይሎችና የብልጽግና ኃይሎች ከሁለት ዓመት በላይ ጦርነት ላይ ናቸው። ዛሬ ከአማራ ክልል እንደተሰማው ከሆነ የቆሰሉ የመከላከያ ሰራዊት አባላት በሐኪሞች አድማ ምክንያት የሚያክማቸው ጠፍቷል። ዓለም አቀፍ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት በሐኪሞች ላይ የሚያደርገውን ትንኮሳም እንዲያቆምና ጥያቄያቸውን እንዲመልስም ሲል አሳስቧል። በኦሮሚያ ክልል ትላንት የመንግስት ካድሬዎች ሐኪሞችን ሰብስበው የጀመርናቸውን ፕሮጀክት እስከምናጠናቀቅ ድረስ ታገሱም ብለዋል። ሐኪሞቹ በፍጹምኛ ጥያቄ ጥያቄያችንን ከጠየቅን ቆይተናል። አሁን ከሰው በታች ሆነናል። ተምረን እንዳልተማርን ሆነናል። ጥያቄያችንን መልሱልን በማለት ለካድሬዎቹም ተናግረዋል። ካድሬዎቹም ባይሆን የጠቅላይ ሚኒስትር አብይ አህመድና የፕሬዚዳንት ሽመልስ አብዲስ ቤተ መንግስት እስኪጠናቀቅ ታገሱንም ብለዋል። ጠቅላይ ሚኒስትር አብይ አህመድ በየካ ተራራም እጅግ ቅንጡ ቤተ መንግስት እየገነቡ ይገኛሉ። ድንጋይ ሳይቀር ከአውሮፓም አስመጥተው እየገነቡ ይገኛሉ። የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ቦሌ ክፍለ ከተማ ፒኮክ አካባቢም ቅርጡ ቤተ መንግስት እየገነቡም ይገኛሉ። አንዳንድ የብልጽግና ሚዲያዎች ከዚህ ቀደም ሐኪሞች በዚህ ከቀጠሉ ከውጭ ሀገር ሐኪም ለማምጣት እንገደዳለን ሲሉም ማፌዛቸው መዘገባችን ይታወሳል። ከህንድ ከፓኪስታን፣ ከኩባ እናመጣለን ብለው መዘገብም ጀምረው ነበር። በወር 60 ዶላር የሚከፈለው የኩባ የፓኪስታን የህንድ ሐኪም አለው የሚለው ትልቅ ጥያቄ ነው ነው እዚሁ ጎረቤት ሀገር ኬንያ እንኳን ዶክተሮች የሚከፈላቸው ወራዊ ክፍያም 3300 የአሜሪካ ዶላር ነው ወደ ኢትዮጵያ ብር ሲቀየር ወደ 430 ሺ ብር ገደማ ነው የኢትዮጵያ ዶክተር ግን ከ9000 ብር እስከ 120 ብር በወር ያገኛል ይህ ማለት ምን ማለት ነው ዩጋንዳ እንኳን ሳትቀር ለአንድ ሀኪም የምትከፍለው ገንዘብ የኢትዮጵያ ውስጥ ካሉም አስር ሀኪሞች የሚከፈላቸውን ገንዘብ የበለጠ ነው ብልጽግና በዚህ ብቻ አላበቃም የዶክተሮችንም ለማፈን እየሰራ ነው። የጤና ባለሙያዎች በሀገር አቀፍ ደረጃ ከፊል የስራ ማቆም አድማ መጀመራቸውን ተከትሎ ዛቻና ማስፈራሪያም እየደረሰባቸው መሆኑን ገልጸዋል። በተለያዩ የሀገሪቱ ክፍሎች የሚገኙ የጤና ባለሙያዎች ከትላንት ዕለት ጀምሮ የስራ ማቆም አድማ ለማካሄድ ሲሞክሩ ከመንግስት አካላት ማስፈራሪያና ጫና እየደረሰባቸው መሆኑን አስታውቀዋል። በኦሮሚያ ክልል ባሌ ዞን ሮቤ ከተማ በሚገኘው የመደወላቡ ዩኒቨርሲቲም ጎባ ሪፈራል ሆስፒታል የህክምና ይህ ሕክምና ሰራተኞች የሆነ አንድ ግለሰብ ለአዲስ ስታንዳርድ እንደገለጸውም የጤና ባለሙያዎች አድማውን ለማድረግ ሲሞክሮም ከአካባቢው ባለስልጣናት ጫናም እንደገጠማቸው አስረድተዋል። ባለሙያው ማስፈራሪያም እየደረሰብን ነው ያሉ ሲሆን ሆስፒታሉ ከማለዳ ጀምሮ በመንግስት የስራ ኃላፊዎች የተሞላም እንደነበረም ጨምረው ተናግረዋል። ሌላው በአማራ ክልል ደቡብ ወሎ ዞን በአቀስታ ከተማ የአቀስታም አጠቃላይ ሆስፒታል የሚሰሩ አንድ የጤና ባለሙያ ሰሜናዊ በበኩላቸው በድንገተኛ ክፍል የተመደበ አንድ ሐኪም በጸጥታ ኃይሎች ተይዞም የተለመደውን የህክምና ክፍል አገልግሎት እንዲሰጥ አሊያም ወደ እስር ቤት እንደሚሄድ እንደተነገረው ለአዲስ ስታንዳርድም ገልጸዋል። በአዲስ አበባ ተጠርቷል የተባለውን የህክምና ባለሙያዎች አድማ ለመታዘብ በሦስት ዋና ዋና የመንግስት ሆስፒታሎች ማለትም በዳግማዊ ሚኒሊክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታልና በየካቲት 12 ሜዲካል ኮሌጅ ሆስፒታል ት ያደረግን ሲሆን በእነዚህ ተቋማት በምስሉ እንደምትመለከቱት ሆስፒታሎቹ ዝግ ሆነው በርካታ የሆስፒታሎቹ ክፍሎችም ዝግ ሆነው መዋላቸውን ነው እያረጋገጥ ነው። ከዚሁ ጋር በተያያዘም ጥቁር አንበሳ ግቢ ድረስ ሄደን ያለውን ሁኔታ እንደዚህ አጣርተናል፣ ያለውን ሁኔታ እንዲህ አጣርተናል። ተመልክተን እንመለስ።

በእንዲህ እንዳለ ብልጽግና የጤና ባለሙያዎችን የዳቦ ጥያቄ ከመመለስ ይልቅ እንዲህ በምስሉ ላይ እንደምትመለከቱት ማስፈራሪያዎችን በመለጠፍ በዚህ መልኩ በማስፈራራት የሕልውናቸውን ትግል ለማስቆም እየሞከረ ነው። ይህ በእንዲህ እንዳለ ከታች በምስሉ ላይ የምትመለከቷቸው ሁለት ወጣት ዶክተሮች የቅዱስ ጳውሎስ ዶክተሮች ዶክተር ሳዶር በረከትና ዶክተር ኢፋም አዱኛ በመንግስት ኃይሎች ወደ እስር ቤት መጋዛቸው ነው የተነገረው። ይህ በእንዲህ እንዳለ በ ሌላ ሰበር ዜናም የታክሲ ስራ ማቆም አድማም ተጠርቷል። ራሳቸውን የአዲስ አበባ የታክሲም አሽከርካሪ ተወካይ ሲሎም መረጃ ያደረሱን ሰዎች ለሐሙስ ግንቦት 7 2017 የታክሲ ስራ ማቆም አድማም መጥራታቸውን አስታውቀዋል። እነዚህ አሽከርካሪዎች በመንገድ ትራንስፖርትና ትራፊክ ፖሊሶች በየቀኑም የ1500 ብር ቅጣት እየተጣለባቸው በባዶ እጅ መግባትና የነዳጅ መሙያም እንኳን ማጣት የዘውትር ተግባር ከመሆኑም ባሻገር በከፋው ጭቆናና ኑሮ ውድነት መኖር እንደከበዳቸውም አክለው ተናግረዋል። ስለዚህም ከሐሙስ ጀምሮ አድማ ለማድረግ ማሰባቸውን ነው የተናገሩት። ከዚህ ከአድማው ዜና ስንወጣ አንድ አሳዛኝ መረጃ ላጋራችሁና በቀጥታም ወደ ግንባር መረጃዎች ያልፋሉ። በትራፊክ አደጋ የ11 ሰዎች ሕይወት አለፈ። በምዕራብ ሐረርጌ ዞን ሸነንዱጎ ወረዳ በደረሰ የትራፊክ አደጋ የ11 ሰዎች ሕይወት ማለፉ ተገለጸ። ከሟቾች በተጨማሪ በሀያ አምስት ሰዎች ላይ ከበድ ያለና ቀላል የአካል ጉዳት መድረሱን የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊም ፋሪዲሳቅ ገልጾልኛል። አደጋው የተከሰተውም በተለምዶ አይሶዚ ተብሎ የሚጠራው የደረቅ ጭነት ተሽከርካሪም አርባ ሁለት ሰዎችን ከተለያዩ ሸቀጦች ጋር ጭኖም ከወልዳያ ከተማ ወደ መሰላም ወደ መሰላ ወረዳ በመጓዝ ላይ ሳለ በመገልበጡ ነውም ተብሏል። አሁን በቀጥታ ከአማራ ክልል ወዳገኘኋቸው የግንባር መረጃዎች አልፋለሁ። በቅድሚያ በእነማይ ወረዳ ወይራም ጉሬዛማ ቀበሌም በአንድ ግሮሰሪ ቤት ሲዝናኑ በነበሩም የአገዛዙ ወታደሮች ላይ የቦምብ ጥቃት መፈጸሙ ተነገረ። በምስራቅ ጎጃም ዞን እነማይ ወረዳም ወይራ ጉሬዛማ ቀበሌም በትላንትና እለት አመሻሹን በአንድ ግሮሰሪ ቤት ሲዝናኑ በነበሩም የአገዛዙ ወታደሮች ላይ በተፈጸመ የቦምብ ጥቃት አንድ የመከላከያ ሰራዊት አመራር ሲገደል፣ ከአመራሩ ጋር የነበሩ ስድስት የሚሊሻ አባላትና ሌሎች ወታደሮች መቁሰላቸውን የአፋ አበሃ ጎጃም በላይ ዘለቀ ክፍለ ጦር ለሚዲያችን በላከው መረጃም አስታውቋል። ከቁስለኛ የሚሊሻ አባላቱ መካከል አንደኛው ግራ እግሩን በቦምብ ጥቃቱ ሙሉ በሙሉ መቆረጡ ታውቋል። በዚህ የቦምብ ጥቃት የተደናገጠው የአገዛዙ ኃይል የእናንተ ወገኖች ናቸው ጥቃት የከፈቱብን በሚል ሁለት ታዳጊዎችን በአሰቃቂ ሁኔታ መረሸኑ ተሰምተዋል። ከአንድ አመት በፊት የእንማ ወረዳ ከፍተኛ አመራሮች በፋኖ መማረካቸው የሚታወስ ነው። በዚህ በእነማ ወረዳ ሚሊሻ ጽፈት ቤት ኃላፊም አቶ ዝግጁም የወረዳው ፖሊስ የስራ ሂደት ኃላፊም ምክትል ኢንስፔክተር ተሻለ ባይጨክን በወረዳው የግብርና ጽፈ ቤት ኃላፊም አቶ አልመው ከነሹፌራቸውና አጃቢዎቻቸው በፋኖ ቁጥጥር ስር ውለው እንደነበርም የሚታወስ ነው። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ስንቆይ በአፋበሃ ሌላ ጎጃም ዘጠነኛ ክፍለ ጦር ስር የአባይ ሸለቆ ብርጌድ ሰራዊት ባደረገው ማጥቃት በአገዛዙ ወታደሮች ላይ ከባድ ሰብአዊና ምቁሳዊ ኪሳራም አድርሷል ሲል የአፋበሃ በጎጃም አስታውቋል። አስታውቀዋል። ከጠዋቱ አንድ ሰዓት ገደማ የጀመረው ውጊያም እስከ አስር ሰዓት ድረስ የዘለቀ ሲሆን በዚህም 29 የመከላከያ ሰራዊት፣ 13 የሚሊሻ አባላት በድምሩም በድምሩ 42 የአገዛዝ ወታደሮች ሲገደሉ ሰባት የሚሆኑ መቁሰላቸውን ሚዲያችን ከአፋበሃ በጎጃም ህዝብ ግንኙነት መምሪያም ያገኘው መረጃም ያመላክታል። ወደ ጎንደር ስናል ዛሬማ ከተማ ላይ ጀብዱ ተሰርቷል። የአፋ በሃ በጎንደር የራስ አሞራው ከወር ሰራዊት በሰሜን ጎንደር ዞን አደርቃይ ወረዳም ስር የምትገኘውን ዛሬማ ከተማን በመቆጣጠር የአገዛዝ ወታደሮች ካምፕን ዶጋመድ አድርጎታል። በርካታ ቁጥር ያለው የብልጽግና ኃይል ልክ እንደደረቀ ዛፍ ቅጠል ረግፏል። የተረፈውም እግሬ አውጪኝ ብሎም ፈርጥጧል። በአሁኑ ሰዓት ከተማዋ በቁጥጥራቸው ስር ያደረጉት የራስ አሞራው ውብነህ ልጆች ተቆርጦ የቀረም የብልጽግና ኃይል ካለ ለመያዝ የአሰሳ ስራም እየሰሩ እንደሚገኙም ለሚዲያችን በላኩት መረጃም አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ወሎ ላይም ድል ተቀናጅቷል። ንጉስ ሚካኤል ኮር ከላላ ወረዳ ላይ በርካታ የብልጽግና ኃይል በመደምሰስ ታላቅ ድል ተጎናጽፏል። ተጠናክሮ በቀጠለው የህልውና ተጋሎ ንጉስ ሚካኤል አሊ ኮር የኮሩ ቃኝ መብረቁ ክፍለ ጦር አዳነ ሀብት ነው ብርጌድ ቀኝ ሼህ ሁሴን ጅብሪል ክፍለ ጦር አንደኛ ብርጌድ ጽናትና ንስር ሻለቆች በጋራ በመናበብ ከሌላ ወረዳ 025 ቀበሌና በዙሪያው ባሉ ቀበሌዎች ንጋት ጀምሮም እስከ ሰባት ሰዓት ተኩል በዘለቀም ከባድ ውጊያ በርካታ የብልጽግና ቡድን ጥምር ሰራዊት በመደምሰስ ታላቅ ድልን ተጎናዝፈዋል። በዚህ ከባድ ትንቅንቅ ነበል ባሎቹም በትንሽ የሰው ሀይል በርካታም የብልጽግናን ሀይል በማሽመደመድ ከ15 በላይ በመደምሰስና እስከ ሰላሳ የሚደርሱ በማክሰል ታላቅ ጀብዱ ፈጽመው ድል ተጎናጽፈዋል። የብልጽግና ኃይል ከበባም እፈጽማለሁ ብሎም በርካታ ጥምር ሰራዊት በብዙ አቅጣጫ ቢያሰልፍ ምንበል ባሎቹ በአርበኛ ከረሞ መሐመድ እንዲሁም አርበኛ ጌትነት አበበም እየተመሩ በደፈጣና በመልሶ ማጥቃት የብልጽግናን ኃይል አርበድብደውታል። ወደ ሸዋ ስናልፍ መነሻውን ከመንዝ ዘመሮና ከመረሃቢቴ አለም ከተማ ያደረገ የብልጽግና ጦር በዘረትና ላይ ቤት መረሃቢቴም ችግር በሚባሉ ቦታዎች የአማራ ፋኖ ልዩ ተወርዋሪ ንስር ሻለቃና በተሰማ እርገጥ የክፍለ ጦር የብልጽግናን ኃይል እየገረፉት ይገኛሉ። የብልጽግና ዘራፊም ጨፍጫፊ ሰራዊት ሸዋ ላይ እየተወቀጠም ይገኛል። የፋኖን ክፍለ ጦሮች አዳክማለሁ ብሎ ቢመጣም በሁሉም በኩል የተሰለፉ የአማራ ኃይሎች የእጁን እየሰጡትም ይገኛሉ። በመረሃቢቴ አውራጃ ከዓለም ከተማም የብልጽግና ኃይል ሉ ሙሉ ኃይሉን አንቀሳቅሶ ወደ ላይ ቤት ከዞማም ተራራም እስከ ችጉር ካራ ወንጭት ቀበሌ ድረስ የትላ ጠናው ወንድማማቾቹ ነብሮቹም ከብልጽግና ኃይል ጋር ኃይለኛ ትንቅንቅ እያደረጉም ይገኛሉ። በሌላ አቅጣጫ ከመንዝ ዘምሮም የብልጽግና ኃይል የፋኖ ኃይሎችን ከበባ ለማስገባት ቢሞክርም የድጃዝማች ልጆችና የጣይቱ ልጆች አናብስቶቹም ከዘረት እስከ አጠረት፣ እንዲሁም ኮላሽ ወጥረው እየገረፉት ይገኛሉ። ውጊያው አሁንም እንደቀጠ የተቀጠለ ነው። በመጨረሻም ከነዚህ ከዶክተሮች አመፅ ጋር በተያዘ የተወሰኑ ምስሎችን ላስመልክታችሁና ላብቃም። ሰላማዊ ሰልፍ የወጡ ዶክተሮች ላይ ይህ የደህንነት ኃይል ምን ለማድረግ እየሞከረ እንደሆነም በቪዲዮ ተመልክተን እንመለስ፣ ድምፃቸውን ለማፈን ሲሞክር ማለት ነው። ሌላኛውን ቪዲዮ ላስመልክታችሁ። ይሄ ደግሞ ትላንት በቅዱስ ጳውሎስ ሆስፒታል የቅድመ ወሊድ ክትትል ለማድረግ የመጡ እንስቶችን ነው የምትመለከቱት። እንግዲህ ዶክተሮችን በማጣት ተጉላልተው ቁጭ ብለዋል። መንግስት ምላሽ ባለመስጠቱ ምክንያት ነው ይሄ ሁሉ የተከሰተው። በመጨረሻም ደግሞ ቀደም ብለን እያስመለከትናቸውን ቪዲዮ እናስመልክታችሁ። ይህ ጥቁር አንበሳ ሆስፒታል ባዶውን ቁጭ ብሏል። ተመልክተ ነው እንመለስ አራት ቀን

ዜናዋስ ተመልካቾች፣ ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ። እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ፣ አስተያየት በኮመንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ እስካገኛችሁ ቸር ያሰማን።